የሆኑ አላድ አሰልቺ ምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ እና ቀኝን መከተል፣ ቀኝ ኃይል ነው፣ ቀኝ ብርታት ነው፣ ቀኝ ጥንካሬ ነው። እና አንዳንድ ጊዜ ሰው ትንሽ ነገር ለማድረግ ሞክሮ አይሆንለትም እና ተመልካቾቻችን እንደዚህ ውጤታማ ይሆኑ ዘንድ እንደው ጊዜያቸው እንዲባረክ ማድረግ ያለባቸው ነገር አለ በዓለማቸው ዙሪያ። ከባድ ጥያቄ ነው። እንዴት መልስ እንደምመልሰው አላቅም። ግን አንዳንደው አንኳኩ ይከፈትላቸዋል የሚል አለ። ለአሁን ብዙ ጊዜ ሳናንኳኳ ነው እንዲከፈትልን ፈልገው፣ ካልተከፈተም እስኪከፈት ማንኳኳት ነው። እዚህ መጽሐፌ ጀርባው ላይ ያስቀመጥኩት ነገር አለ። ምን ይላል? ፊደላት ይላል የሆነ መሰላል ናቸው ብዬ ጻፍኩና፣ አንድ ሰው የሚደክመው እስኪከፈትለት ነው። ማንኳኳት አለበታል በጣም ስታንኳኳ ዝናብ ከሆነ ጀርባ ላይ ያርፋል። ምን ይላል? በጣም ትዳከማለህ። ግን ከተከፈተልህ በኋላ ነው ቤት ገባ፣ ልፋት የለም ከዛ በኋላ ቁጭ ማለት ነው ነው እና ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለቀ። አድናቆት ነው፣ ማመስገን ነው። እና ምን ይባላል? ለምሳሌ በጸሎት ዓለም፣ ሁለት ዓይነት ጸሎት አለ ይባላል። አንሳሶ ከናፍር ማለት ም አድርግልኝ አድርግልኝ የምትለው የስጋ ጸሎት ነው። ነው የተከፈተላቸው ሰዎች ግን ይሄን አይፈልጉም በውስጥ ይጸልያሉ። አይነት ነው ኦልሬዲ ተከፍቶልሃል። አልፋ እግዚአብሔር ከፍቶልሃል ምንም የምትጨነቀው ነገር የለም። እና ይሄ ድካም ያለው ነገር ይቆማል ነው የድካም ይሄ አለ አይደለ? ጊዜ እንዲሆን ምናምን ገንዘብ እንዲሆን በቃ የሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ። አንድ መስመር ላይ ኦልሬዲ ተከፍቶልሃል። ይሆናል እንደዛ በለው እና አሁን የምመክረው ምንድነው፣ እስኪከፈትላቸው ያንኳኩ። ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል። ስለዚህ አንድን ምግብ በመቅመስ እንጂ በማየት ታቋት ትችሉም፣ እና ይቅመሱት ነው ያንኳኩ። እግዚአብሔር ጋር ከከፈተላቸው በኋላ ግን ብዙ ድካም የለው። ጊዜም ራሱ ይታዘዝሃል። ምንድነው መጨረሻ መጽሐፌ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ። በጣም መጨረሻ ላይ የራሴ ጥቅስ ነው። ምን ይላል? አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል። ጠቢብ ከሆንክ ግን ተፈጥሮ እራሷ ትሰማሃለች። በጣም ልዩነት አለ። ተፈጥሮ መስማት እውቀት ነው። ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው። ተጀምረዋል እና ትግባባላችሁ ቻይና ሀገር ሄደ አማርኛ ብታወራ ይሰማም አንተ ማትሰማም። በቃ መደነቁ አቆራል አይደል? አሁን ቅድም ያልኩ አይነት ነው። በጣም ስትለው ገብቶኛል። መደነቅ አለመሰማማት ደረጃ ላይ ትደርሳል። ሁሉም ነገር እንትን ይልብሃል። ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው። ግን አሁንም ማንኳኳትም ሲባል በሀሳብ ነው፣ በስሜት ነው፣ በእርጋታ ነው። ጨረቃን እያየን ነው እንዴት ነው? አሁን እሱ ነው ትልቁ ጥያቄ። መንገዱ ብዙ ነው። ማንኳኳት ለምሳሌ አንድ የተለጎ መፈረስ ሁሌ ጊዜ የሚያየው ፊት ለፊቱን ነው። ዞሮ ብሎ እንኳን የማየት እድል የለውም። ሜንስትሪም ሳይንስ ላይ ስንማር እንደ ተለጎ መፈረስ ነው። በ በዚህ ነው የሚልህ እንጂ እንዲህ እንዲታይ አይፈቅድልህም። ይሄማ ስህተት ነው ይልሃል። ወስኖሃል። ዶግማ አላቸው። አዎ ያ ዶክትሪኑ የሳይንሱ እጥር ያደረግሃል ግን እንደኔ በቀላሉ ሰዎች ቢጠቀሙበት ምለው ብዙ ጊዜ አነሳዋለሁ። አምስት ከሆነ ግባቸው ሶስት ሲደመር ሁለት ቢደምሩ ትክክል ናቸው አይደል? ለምን ግን ሶስት ሲደመር ሁለት ይደምራሉ? ዜሮ ሲደመር አምስት አምስት ነው። መቶ ሲቀነስ ዘጠና አምስት ሰማንያ አምስት ሲቀነስ ሰማኒያ ሰባ አምስት ሲቀነስ ሰባ ኢንፋይናይት ነው ማለት ነው። እንትኑን ሰርክል ነው እውቀቱ ሰርክል ነው። እና ምን ጊዜም ሰርክል ጥሩ ነው። 360 ዲግሪ ስታይ በሩን ታየዋለህ። ቁልፉ በየትኛው ነው? ፓስወርዱ የትኛው ነው? የአንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው። ግን በቃ ዝም ብሎ አንድ መስመር አለማየት የተሻለ ነው፣ 360 ዲግሪ ማየት ነገሮቹን በቀላሉ እንድትረዳቸው ያደርጋል። አብዛኛውን ጊዜ እኛ ለምሳሌ ሀሎ ስታይ፣ ለምሳሌ ቅዱሳን ስታይ፣ ለምሳሌ ሰርክል ነው ላ ጭንቅላታቸው ሰርክል ነው። ለምሳሌ ግራጁዌሽን እንትን ስትመለከት ግን ስኩዌር ነው፣ አራት ማዕዘን ነው፣ እንትን ነው። አሁን ለምሳሌ እንደዚህ አይነት ማለት ነው። ምንድን ነው እሳት፣ ውሃ፣ ነፋስ፣ መሬት ማተር ነው ማለት ነው። የምትማረው ለቁስ ነው፣ የምትኖረው ለቁስ ነው፣ የምትሞተውም ለቁስ ነው። እንትን የለውም የሊቅነት አሁን ለምሳሌ የሊቅነት የኢትዮጵያው እውቀት ሰርክል ነው። ጥምጥ ከመጠምጠም መማሪ ቅደም ይላል። ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለ እሳት፣ ውሃ፣ ነፋስ፣ መሬት ማተር ውስጥ እየተመላለስክ ስፒሪትን ወይም ፔንታግራምን አምስተኛዋን መንፈስ መቁረጥ አይደለም። ስለዚህ ቁስ ነው የሚያየው ሰው በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው። ለምንድነው ሁሌ እየኖረ ያለው ለቁስ ነው። ያንን ሲያጣ ይሞታል። አንዳንዱ እኮ የሆነ ነገር ተወረሰብ ለሰብ ሲባል ሊሞት ይችላል። ይሄኛው ሰው ግን አይሞትም። ሌላ አለም አለኝ ይላል። ልዩነት አለው እና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሀሳብ አለኝ። አዎ ምግብ ምን በለው ራሱ በክብ ሳህን ነው። ቤተክርስቲያኖቻችን ክብ ናቸው። ብዙ ነገራችን ሰርክል ነው እና ይሄ